መስኖ በመጠቀም በዓመት ሶስት ጊዜ በማምረት ተጠቃሚ መሆናቸውን በኦሮሞ ብሔረሰብ አስተዳደር የአርጡማ ፉርሲ ወረዳ አርሶ አደሮች ተናገሩ። ማህበረሰቡ የአካባቢውን ሰላም በመጠበቁ በግብርና ስራዎች ውጤታማ እየሆነ መምጣቱን ብሔረሰብ አስተዳደሩ አስታውቋል። ኢማም ኢብራሂም በአማራ ክልል በመስኖ የመልማት አቅም ካላቸው አካባቢዎች የኦሮሞ ብሔረሰብ አስተዳደር አንዱ ነው። በብሔረሰብ አስተዳደሩ በመጀመሪያ ዙር የመስኖ ልማት የለሙ ሰብሎች እየተሰበሰቡ ይገኛል። በብሔረሰብ አስተዳደሩ የአርጡማ ፉርሲ ወረዳ አርሶ አደሮች አካባቢያቸው የመስኖ መሰረተ ልማት የተሟላለት በመሆኑ በዓመት ሶስት ጊዜ እያመረቱ መሆኑን ተናግረዋል። በዚህም ተጠቃሚ መሆናቸውን ገልጸዋል። የመስኖ ማህበሩ ካናሉ ባለበት ሽንኩርቱንም ቲማቲሙንም ማንኛውንም ነገር ይቀበላል። ቀይስሩ እንዲ በቃ ፍራፍሬ ነገሮች፣ አጠቃላይ ፍሬፍሬ አትክልት ነገሮች ሁሉም ይቀበላል። ሽንኩርቱም ሽንኩርትም እንደመታወት ግራ ግራቀኙ በጣም አረንጓዴ ነው። አሁን ምርቱ እዚህ በሽበሽ ነው። ምክንያቱም እንደምንሰረው አንጻር እንደምንሰረው አንጻር በጣም ምርቱ በጣም ያዋጣ። ምክንያቱም ከአንድ ቁርጥ ላይ እስከ ስልሳ ኩንታል እስከ ሰማንያ ኩንታል እያመረትን ነው የምንገኘው። የአርጡማ ፉርሲ ወረዳ ግብርና ልማት ጽሕፈት ቤት ምክትል ኃላፊ መስፍን ጌታሁን ለአርሶ አደሮች እየተደረገ ባለው ድጋፍ መስኖን ተጠቅመው ቋሚ ተክልና አመታዊ ሰብልን በማምረት ለገበያ እንዲያቀርቡ እየተደረገ መሆኑን ተናግረዋል። ቅድም እንዳየነው በመኪና ተጭነው ምርቱን አርሶ አደሩ ለነጋዴ እየሸጠ ያለበት ሂደት ነው ያለውና በስፋት እየተሰራ ይገኛል። አርሶ አደሩ የገበያ ትስስርን በተመለከተ ጭምር ነጋዴዎች እዚህ አርሶ አደሩ ድረስ መጥተው በማሳ ላይ መኪናዎችን አስገብተው እስከ መጫን ድረስ እየተሰራ ነው። እንግዲህ ሰሞኑን በርካታ አይሱዚዎች እየጫኑ ወደ አዲስ አበባ እየጫኑ እየሄዱ ይገኛሉ። አሁንም ለጭነት የሚሆኑ ምርቶች ተዘጋጅተው አርሶ አደሩ በመጠባበቅ ላይ የሚገኝበት ሂደት እንዳለ ነው የሚያሳየውና ሰፋ ያለ የመስኖ እንቅስቃሴ እየተሰራ ያለበት ሂደት መኖሩን ነው የሚያሳየው። የኦሮሞ ብሔረሰብ አስተዳደር ግብርና መምሪያ ምክትል ኃላፊ ሐሰን ሰይድ በአንደኛ ዙር መስኖ በአዲስ እና ነባር ከ16 ሺህ በላይ ሄክታር መሬት መሸፈኑን ጠቅሰው ከ1.7 ሚሊዮን ኩንታል በላይ ምርት ለመሰብሰብ ታቅደው እየተሰራ ነው ብለዋል። በአጠቃላይ በዚህ ዓመት ከ2.7 ሚሊዮን ኩንታል በላይ በመስኖ ብቻ ምርት እናገኛለን ብለን አቅደን ነው ወደ ስራ የገባ ነው። አሁን ምርት መሰብሰብ ጀምሯል። እውነት ለመናገር አሁን ባለው ተጨባጭ ሰብሎች በተለይ አትክልት ላይ ያለው ምርታማነት በጣም የተሻለ ነው። አርሶ አደሩ ሰብል ጥበቃ ላይ የተሻለ ልምድ እያገኘን ያለው ሙያተኞች የተሻለ ድጋፍ እያደረጉ ነው ያሉት። ከዛ ባሻገር ደግሞ ይሄ ወቅት ሞር ለተባይና በሽታ ክስተት ብዙም የተጋለጠም አይደለም። ከሄክታር ከ300 ኩንታል በላይ ጭምር እየተገኘ ያለ ነው ሽንኩርትን ብቻ ነጥለን ብናይ ማለት ነውና፣ ይሄ ቀላል እንትን አይደለም። የብሔረሰብ አስተዳደሩ ዋና አስተዳዳሪ አህመድ አሊ በበኩላቸው በብሔረሰብ አስተዳደሩ ሁሉም አካባቢዎች ምርት ለገበያ እየቀረበ ያለው ማህበረሰቡ ሰላሙን ስላስጠበቀ በመሆኑ የሰላም ትሩፋት መሆኑን ገልጸው በቀጣይም ሰላሙን ሊያጸና ይገባል ብለዋል። ከአርጡማ ፉርሲ፣ ደዋ ጨፋ፣ ከሚሴ ከተማ፣ ጀሌ፣ ጥሙጋ በአጎራባች ያሉትን አጠቃላይ እድሎች በጋራ ማረስ፣ በጋራ ማልማት፣ ምርትን በጋራ የመሰብሰብ ሁኔታም ጭምር ደግሞ ታድመናል ዛሬ በየትኛውም ቀጠና እንደምታውቁት ተሽከርካሪዎች ገብተው ሽንኩርት ያወጣሉ፣ ቲማቲም ያወጣሉ፣ ሀብሀብ ያወጣሉ። እንደምናውቀው ከዚህ ቀጠና የሚወጣ ደግሞ ምርት ለሀገር የሚበቃ ስለሆነ ለማዕከልም ጭምር እንደ ተጨባጭ ውጤት ያየንበት ሁኔታ ያለ ይሄ የሰላም ትሩፋት ነው። ሰላም ከሌለ ይህንን ማድረግ እንደማይቻል ላለፉት ሁለት ሶስት ዓመታት እዚህ ቀጠና የነበረው ሁሉን ታሪክ መናገር ይችላል። ይህን ታሪክ የተከበረው ማህበረሰባችን ህዝባችን ያለን ያለን ጸጋዎች መጠቀም የምንችለው ከመሪዎቻችን ጀምረው ማህበረሰቡ መሪውን በማዳመጡ ይሄን ለማን ለማድረግ ተችሏል። የጸጥታ መዋቅራችን የሰራውን ስራ ማንሳት ይቻላል። ዛሬ ሽንኩርት በመሀል ሀገር ሲያቀርብ የሚያገኘውን የኢኮኖሚ እድገት የሚያደናቅፍ ኃይል የጋራ ጠላት ነው ብሎ ሁላችንም በጋራ መቆም መቻል አለብን።